ሰላም ጋይስ እንዴት አደራችሁ? እላችሁ እንትን እየለቀቀ ስለሆነ ምንም ነገር እንዲህ ምናምን አትዩት፣ እየለቀ እየለቀ እየረገፈ ስለሚሄድ ነው። እንደናችሁ ዛሬ ዛሬ አብረናዋል። ዛሬ ታውቃላችሁ፣ ባለፈው እንደነገርኳችሁ አቤልና በረከት ይንጣሉ። ዛሬ ቪዲዮ የምንሰራው ቪዲዮ አለን። እሱ ምንሰራለ በጣም ጅም ሊገባ ነው፣ እነሱ ሳይመጡ እና አሁን ወደ ጂም ሊሄድ ነው። እነሱ ገና አልመጡም ከቤት

ዳቦ በእንትን ነው በእንቁላል ነው በቺጅ ሚለን ስራት ምገባ ሙዝ ምናምን ነበር ምለው። ዛሬ ዳቦ በንት ስለሌለ ዳቦ በእንትን ነበረው። አሁን ጌጤ አለሽ። ጌጤ እንግዲህ ትሄዳለች ብያቸዋለሁ። ጌጤ ከሌለሽ በኋላ ከሄድሽ በኋላ ድጋሚ ቁርስ

እኔ ጂም ቀጥቅጫ አላውቅም ብቻዬን፣ ማለት ነው አለ ትሬነር ያልገባው የሪግ እንት የለም። የታ አባት አሁን ቤት ነበር ገና አይ አለ ጋር ማጸደ ነበር እና ማለት ነው እንደዚህ ይሄ መልዕክት ማስተላለፍ ስላለብኝ ነው። አዳም ጂም ውስጥ የምትሰሩት ሰዎች፣ በተለይ እንደዚህ የምታደርጉ ጂም ውስጥ ገብታችሁ የራሳችሁ ዘፈን ብሎ አገናኝታችሁ ዘፈን የምትከፍቱ ሰዎች ተው፣ በጣም ነው የሚያስጠላው። በቃ እንዲህ ዘፈን የራሳችሁን ዘፈን አትክፈቱ። ሰው የራሱ ቴስት አለው ዘፈን ላይ ይሄ ጂም ውስጥ እኔ አሁን ጂም ውስጥ ዘፈን አለኝ አንዳው ባለፈው ማርያም ከጎን ነኝ የሰርግ ዘፈን

ሳችሁን ታጥ ማለት ልብሳችሁ እስክትለብሱ፣ ገላችሁ እስክታጠቡ ድረስ ለምድር መዝሙር ምትከፍት ምኖራችሁ ነው።

በጣም ተመራጭ ይሆናል። አመሰግናለሁ። ለሰው አዳምጣችሁ ይሄን መልእክት ለሁሉም ማስተላለፍ ወዳችኋለሁ። ትናንት ሰርቼው ነበር ግን ታቃላችሁ እና አስተኛኘት

አልጋው እዚ ጋ ይሄ እኮ ስለማይበቃው ነው ታውቃላ። እዚ ጋ መሆን የነበረበት እዚ ጋ በጣም ነበር ቢያምር። እዚ ጋ ቢሆን አልጋው ብርሃን ሲመጣ እዚ ጋ፣ ከዛ ደግሞ ድረሲንግ ቴብሉ ደግሞ እዚ ጋ እና በጣም ያሳምሮ ነበረ። አይበቃውም። አልጋ ይሄ አልጋ መቀየር አለብኝ። ወደዚህ ሜትር ስንት ነው ከዚ? ኦኬ አንተ በዚ ጋ እንደተሰረፈ እንዴት። ሶ ጋይስ

ምንም ብታመጣ ግን እንትን አያስብልም። እውነት በጣም ነው ያረፈድከው። ዝም በለው፣ እኔ መጣሁልሻ። ዋናው በጣም ሰፋ ምን ያው የሆነ ነገር ወጥቷል። በረከት የሚያስጠላ ባህሪ፣ ዝንገራችሁ ቪዲዮ የራሱን ከቀረጸ በኋላ ኤዲት ሲያደርግ የእኛን ስራ ይረሳዋል። ፖስት ለማድረግ ቀድሞን ቀድሞን ቪዲዮ ማግኘት ይጣጣራል። አንተ ባለጌ ዱ ክፍታፍ

እዛ ጋ ነው መኪና የቆመው ዞራ ተመልሰ ወደ በሬ ካልመጣ እኔ እንደሆነ አልራመድም ብዬ እዛ ጋ ነው ያለው። እኔ ግን እኔ ምን እንደሚሻለኝ አላውቅም። ይኸውት አሁን በረከት እንትን ስኪል ምሪንዳ አስጠጣት፣ ዚጋ አስናካሁት አይታያችሁም? አለ ጋ ልክ አደለም። ነጭ ልብስ ወይ ደግሞ ወደዚህ ነው

አቤልን ጋይስ ቁጭ ብለን አርባ እንጠብቀው። ምን ይሻላል ግን አቤል ስለማይሰማ ነው። አቤል ብልግና ሁሌ ነው። ቆየስን እኛ ምግብ ትምህርት እናስተምራለን። ደግሞ አቤል የለም

ቃ እንጠብቀናለን። አቤልም በቃ መጣ፣ በላ አስከፈልነው። እሳይ አይደል? በጣም ነው ያናደደኝ። ባለጌ ነው ማለት ነው። ሁሌ ደግሞ ከእዚያ አንድ አይደለም። ሁሌ ከእኛ ጋር እራሱ ሆኖ ማለት ነው። ሌላ ሰው ቀጥሮ፣ እኛ እራሱ ቆይ ቆይ እንውላለን። ምን ይዟል እና ሌላ ሰው እንደዚያ ነው የሚያደርገው። ምናምን ይዟል። አንተ ችግር አለበት

ከተገናኘን እንግዲህ ረዥም ጊዜ ስለነበርን በቃ ስንገናኝ ይውላችሁ ን እንዴት እያወራን ራሱ እንደነበረ ብዙ ከሻ የምናደርገው ነገር ነበር፣ እና በጣም አሪፍ ጊዜ ነበር ያሳለፍነው። እንዲ ከተገናኝ ከተዝናናንም ቆይተናል እና ጋይስ፣ እናንተም ሰብስክራይብ ማድረግ እንዳትረሱ፣ ቪፒ እናርሳችሁ ማየት እንዳትረሱ። ወዳችሁ አለው። ባይ። ሰብስክራይብ አርጉ። ሶ ጋይስ ከተገናኘን በጣም ረዥም ጊዜ ሆኖ ነበር። ለዛ ነበረ እንደዚህ ሶ ጋይስ ከተገናኘን በጣም ረዥም ጊዜ ሆኖ ነበር። ለዚህ ነው እንደዚህ ተ ለዛ ነው እንደዚህ ተያይዘ የምናወራው ላይክ በቃ ካሻፕ የምናደርገው በጣም ብዙ ነገር ነበረ እና ቪዲዮን ሰብስክራይብ ማድረግ እንዳረሱ፣ ቪፒኤን አብሮታችሁ ማየት እንዳረሱ። ጋይስ የደቡል ሙትኖ ተጫኑ። በጣም ወዳችኋለሁ። ቻው።